በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 18 የሚነበብ ስንክሳር። እረፍቱ ለሊቀ ጳጳሳት ቴዎፍሎስ። ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት 23ኛ የእስክንድሪያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶስዮስ በነገሠ በስድስተኛ ዓመት ተሾመ። በወንጌላዊ ቅዱስ ማርቆስም ወንበር 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእርሳቸውም የወንጌላዊው ቅዱስ ዮሐንስን ራእይንና የሐዋርያው ቅዱስ ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኒዎስ ነበረ። በዘመኑም ሰባቱ ደቂቅ ሦስት መቶ ሰባ ሁለት ዓመት ከእንቅልፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀጳጳስ አባት አትናሲዮስ ደቀ መዝሙር ነው። የቤተ ክርስቲያንንም መጽሐፍትንና ሥርዓቱን ሁሉ እየተማረ በእርሱም ዘንድ አደገ። ከእርሱ በፊት የነበረ ሊቀጳጳሳት አባ ጢሞቴዎስም ባረፈ ጊዜ ይህ አባት በእስክንድርያ ሀገር ላይ ሊቀ ጳጳስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራሄ፣ ከንስሐ በፊት ስጋውንና ደሙን ከመቀበል መጠበቅ ስለሚገባ፣ ስለ ሙታን መነሳትና፣ ለኃጣን ስለተዘጋጀ ስለ ዘላለማዊ ሥቃይ፣ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሣጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራቢዮን ላከው። አባ ሰራቢዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስ ዘመን አስቀድሞ እንዲሆነ በጎ ዘመን ባገኝ ይህን ኮረብታ ባስጠረግኩት ነበር ለከበሩ ለመጥምቁ ዮሐንስና ለነቢዩ ኤልሳዕም ቤተ ክርስቲያንን በሠራሁም ነበር ሲል ይህ አባት ቴዎፍሎስ አባት ናቲዎስን ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም በኋላ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሚ አገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባት ቴዎፍሎስንም ሲያዝን አየችውና፣ ክቡር አባት ሆይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድሆች ይራባሉና አላት። እርሷም አንተ ስለኔ ጸልይ፣ እኔም አስጠረገዋለሁ አለችው። ይህንንም ብላ ያን ኮረብታ አስጠረገችው። በውስጡም በድንጊያ ሰሌዳ እያንዳንዱ የተከደኑ ሶስት ሳጥኖች ተገለጡ። በላያቸው ቴዳ ቴዳ ቴዳ የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ሚስጥራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። ሁለተኛም ቴዳ የንጉሥ ቴዎዶሲዮስ ነው። ሦስተኛም ቴዳ ቴዎፍሎስ ማለት ነው። የእኔ ገንዘብ ስለሆነ በዚህ አብያተ ክርስቲያናትን እሰራለሁ አለ። እኒህም ሳጥኖች በመቄዶንያዊው ፊሊጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም 700 ዘመናት ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶሲዎስ ላከለት። ስለዚያም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድሪያ አገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያንን ሠራ። አስቀድሞም በቅዱሳን በመጥምቁ ዮሐንስና በነቢይ ኤልሳዕ በስማቸው ቤተ ክርስቲያን ሠራ። ሥጋቸውንም ከእስራኤል አገር አፍልሶ አምጥቶ በውስጧ አኖረ። እርሷም የታወቀች ናት፣ ዴማስ በሚባል ቦታ ሁለተኛ በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። ከዚህም በኋላ በሊቀ መላእክት ቅዱስ ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያናትን አሳነጸ። ንጉሥም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ አገር ያሉትን የጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሠራ። ሁለተኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትር መስቀል በሚጠመቁበት ቦታ ላይ በመስቀል ምልክት ሲያማትብ ያይ ነበር። ይህ አባት ቴዎፍሎስና ንጉሥ ቴዎዶሲዎስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእርሱም አንዱ ንጉሥ እንደሚሆን ሁለተኛውም ሊቀጳጳሳት እንደሚሆን ያችን ራእይን ተረጎሟት፣ እንዲህም ሆነ። ይህም አባት ቴዎፍሎስ ሊቀጵጵስና በተሾመባት በመጀመሪያይቱ ዓመት ንጉሥ ቴዎዶሲዮስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሰዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያም ጊዜ እኒህን የመናፍቃን መጻሕፍትን እንዲያቃጥሏቸው እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሥ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብና መመርመር ያበዛ ነበር። ስለዚህም አውጋሪዎስን መጻሕፍት አወገዘ። የአወግዙ ዘንድም ወደ እስክንድርያ ሊቀጳጳሳት ወደዚህ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋኒዮስ ወደ ኤጲስቆጶሳት ሁሉ በየሃገሩ ላከ። ከዚህም በኋላ መልካም ጉዞውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለመነኮስ ሮማኖስ። በዝችም ቀን ክርስቲያኖች ባሳደደ በመኮንን አቅልጵያኖስ ዘመን የከበረ መነኮስ ሮማኖስ በሰማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖች መኮንኑ እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር የክርስቲያን ወገኖችን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትም መክሮ አጸናቸው። አስቅልጵያኖስም ይህንን ሰምቶ እንዲያመጡ ታዘዘ። በፊቱም በቆመ ጊዜ አስክልጵያኖስ በወገን የከበርክ ሮማኖስ አንተ ነህን? አለው። ቅዱሱም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ጉንጮቹንም ሲሰነጣጥቁ ምንም አልተናገረምና መኮንኑ ትዕግስቱን አደነቀ። በዚያም ጊዜ ሮማኖስ መኮንኑ እንዲህ አለው፣ እነሆ ስንፍናህን እዘልፍ ዘንድ ፈጣሬ አፌን ከፈተ። እውነት ነገርን ብታውቅ ለእግዚአብሔር እንሰግድ ዘንድ ይገባ እንደሆነ ወይም ለአማልክት እንዲነገረን ሕፃን ልጅ እንዲያመጡ እዘዝ። መኮንኑም ታናሽ ሕፃንን እንዲያመጡ አዘዘ። መኮንኑም ሕፃኑን ስግደት ለማን እንዲገባ እውነት ንገረን አለው። ሕፃኑም ልብ የሌለው ደንቆሮ መኮንን በአንዲት ቃል ዓለሙን ሁሉ ለፈጠረ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 አምጥተውለትም አይቶ መኮንኑ ወደ ወህይን ቤት አስገብተው በዚያ አንቀው እንዲገሉ ታዘዘ። እንዲህም ምስክርነቱን ፈጽሞ የምስክርነትን አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የሰማዕቱ ዮሐንስ የአርዳኒ የአርቴማዎስ የአርስጦስ የሉዲኖስ የአርስማኒትና የልጆቿ መታሰቢያ። በዚችም ቀን የሰማዕት ዮሐንስ የአድራኒ የአርቴማዎስ የአርስጦስ የሉዲኖስ የአስማኒትና የሰባቱ ልጆቿ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 18 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ